ሰበር ዜና ሰኔ 22 2017። ጤና ይስጥልኝ አድማሽ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ይዤ ቀርብ ያለው። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። በአማራ ክልል አገዛዙ በበርካታ አካባቢዎች ሰልፍ ለማድረግ አስቦም የነበረ ቢሆንም ሰልፉ በፋኖ ኃይሎች በ7 ፐርሰንት መክሸፉ ተነገረ። ሰልፉ በተደረገባቸው ቦታም በሰልፉ አስተባባሪዎችና በአገዛዙ ጸጥታ ኃይሎች ላይ የቦምብ ጥቃት ሰራዊትም መፈጸሙ ተረጋግጧል። በጎንደር ሰልፍ ላይ በተጣለ ቦምብ የአገዛዙ ፓትሮል መጋየቱ ተሰምቷል። ከሰልፉ ጋር በተያዘ የተሰሙ መረጃዎችን ይዘናል፣ በዝርዝር እናስደምጣቸዋለን። በሌላ በኩል በአማራ ክልል በዘመቻ ማዕበል ሰበር መረጃዎችም እየተሰሙ ነው። የፋኖ ኃይሎች ሀገር ጉዳያስ ባለ ጀብዶም እየፈጸሙ ይገኛሉ። በምሬ ወዳጁ የሚመራው አፋ ባህቦሎ ቀጠናም የአገዛዙ ጀኔራሎችን ጨምሮም አብይ አህመድን ያስደነገጠ ድል አስመዝግበዋል። በወሎ በተደረገ ከባድ ውጊያ ሶስት የአገዛዙ ምሽጎች ሲደረመሱ ፋኖ በርካታ ከተሞችን ተቆጣጥሯል። አገዛዙ የሚመካባቸው ከባድ መሳሪያዎች ዙ 23 መድፍ፣ እንዲሁም ብረት ለበስ ታንክ በአንድ ውጊያ ብቻ በምሬ ወዳጁ ልጆች ዶግ አመድ መሆናቸውና በእሳት መንደዳቸው ተረጋግጧል። የምሬ ልጆች ዋና የፌዴራል አስፓልቱንም ሙሉ ለሙሉ ተቆጣጥረውታል። ከወሎ የተሰሙ አጀብ የሚያስብሎም የጦር ግንባር መረጃዎችን ይዘናል፣ እናስደምጣችኋለን። ጎንደር ላይም ከባድ ውጊያ እየተደረገ ነው። ይህ ሀብት የወልዴ ልጆች ጎንደር ኤርፖርት ላይ ጨምሮ በአምስት ወረዳዎች ከባድ ውጊያም እያደረጉ ነው። ይህ ፋኖ ኃይሎች ከአገዛዙ ጋር እያደረጉት ባለው ከባድ ውጊያ ምክንያት ከአዲስ አበባ ጎንደር አየር ማረፊያ ሊያርፉ የነበሩ ሁለት ፕሌኖችም ተመልሰው ወደ አዲስ አበባ ማቅናታቸው ተነግሯል። ዝርዝር ይዘንበታል በጎጃም ውጊያ ሲቀጥል ፋኖ ከተሞችንም ተቆጣጥሯል። አገዛዙ በግፍ የያዛቸው እስረኞችንም ፋኖ አስለቅቋል። በርካታ መሳሪያዎችም ተማርከዋል። በዝርዝር የምታደምጡት መረጃም ይዘናል። በሌላ በኩል እነ ሽመልስ አብዲሳም እጅም በእጅ በላው እያሉም ሀዘን ተቀምጠዋል። እነ ሽመልስ አብዲሳም ራሳቸው ያስታጠቋቸው የኦህዴድ ብልጽግና ከርቶናል በማለት መተማ ላይ ከመቶ 30 በላይ በተሳቢ ሲጓዝ የነበሩ የመከላከያ ሰራዊትን ለወሬ ሳይቀ መረፍረፋቸው ነው የተነገረው። እነ ሽመልስ አብዲሳ እያቀዱት ሴራ ራሳቸውን በልቷቸዋል። ዝርዝር ይዘንበታል። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምን ቆያችሁ? ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የሕዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድዮናችሁ አድማጭ ተመልካቾች ቪዲዮ ላይክ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮመንት ድል ህዝብ ልጆች ለ ጀግኖቹ ም እያ ላችሁ ለህዝብ ሲሉ ጫካ የገቡትን ታጊያዎች ታበረታቱ ዘንድ እየ ጠየቅ ናችሁ በቀጥታም ወደ መረጃዎች ያለፍኩኝ እስከ ፍጻሜው ድረስ አብራችሁኝ ቆዩም። ቀዳሚ ወዳደረኩት ዘገባ አልፋለሁ። የቅማንት ታጣቂዎች ፋኖን ተቀላቀሉ። በአዳማ የሚገኘው የቅማንት ቢሮና ሚስጥራዊው ጉዳዩ። የቅማንት ታጣቂዎችና ሽመልስ አብዲሳን ምን አገናኛቸው? በመከላከያ ላይ ቅስም ሰባሪ ጥቃት ተፈጽመዋል። ጥቃቱን የፈጸመው ግን ፋኖ አይደለም። የፋኖ ኃይሎችን ግን ጮቤ አስረግጧል። ጉዳዩ ምንድነው? በዝርዝር አስደምጣችኋለሁ። ሰሞኑን ከጎንደር ለፋኖ አስደሳች ዜና ግና ደግሞ ቅስም ሰባሪ ዜናም ተሰምቷል። ከ130 በላይ በትሳቢ እየተጓዘ የነበሩን የመከላከያ ሰራዊት አባላት በቀማን ታጣቂዎች በደፈጣ ጥቃት ተገድለዋል። ለመሆኑ የቀማን ታጣቂዎች ማንፈጠራቸው እንዴትስ እዚህ ደረጃ ደረሱ የሚለውን በቅድሚያም እንመልከት። በህወሀት አገዛዝ እየተማረረው የአማራ ህዝብ በትጥቅ ትግልና ና በህዝባዊ አመፅ መታገል ሲጀምር ህወሀት ለአማራ ህዝብ እረፍት የሚነሳና ትኩረት የሚያስቀይር አንድ ሀሳብ ብልጭ ቻለለች እሱም ለቅማንት ወጣቶች የመሳሪያና የገንዘብ ድጋፍ በማድረግ በአማራ ህዝብ ላይ ጥቃት እንዲያደርሱ የአማራ ህዝብን ወልቃይት ይመለስ እያለ አስቸግሮናልና ስለዚህ ሀሳቡን በቅማንት ወጣቶች እንዲረሳም እናድርገው ብለው ተማከሩ የቅማንት ምሁርናቸው የሚባሉትን ህወሓት እየመለመለ መቀሌ እየወሰደም ቢሮ ሰጣቸው በጌታቸው አሰፋ የሚመራው የደህንነት ቢሮ ለቅማንት ወጣቶች የስልጠናና የመሳሪያ እንዲሁም የስንቅ ድጋፍም ያደርግላቸው ጀመረ በአማራ ህዝብ ላይ ጥቃት ማድረስ ጀምሮ፣ መዝረፍ፣ መድፈር ስራዬ ብለው ተያያዙት። በታሪክ በጎንደር እገታ የሚባል ነገር አልነበረም። እገታ ያለማመዱት የቅማንት ታጣቂዎች ናቸው። ህወሓት ከአራት ኪሎም በህዝብ አመፅ ተባሮም ለቅማንት ታጣቂዎች ድጋፍ ማድረጉንም አላቆመም ነበር። በሱዳን በኩል ከባድ መሳሪያዎችን እያስገባም ያስታጥቃቸው እንደነበረም መዛግብት ያስረዳሉ። ህወሓት ወደ መቀሌ የተባረርኩት በአማራ ህዝብ አመጽ ነው ብሎም ያምናል። እናም በቅማንት ታጣቂዎች በኩል የአማራ ህዝብን በተለይም የጎንደር ህዝብን ለመበቀል በርካታ ጥረትም አድርጓል። አብይ አህመድ ወደ ስልጣን ከመጡ በኋላ እንኳን ታጣቂዎቹ በጎንደር ከተማ ሳይቀር ብዙ ንጹሐንን ገድለዋል። የአማራ ልዩ ኃይል ታጣቂዎቹን ለመደምሰስ ሲንቀሳቀስ የህወት ዲጂታል ሰራዊትና የክልሉ ቴሌቪዥን ጣቢያዎች ድምፀ ወያኔና ትግራይ ቴሌቪዥን በቅማንት ህዝብ ላይ አማራ ጄኖሳይድ እየፈጸመ ነው እያሉም ይጮሁ እንደነበረም ይታወሳል። ታዋቂው የትግራይ አክቲቪስት አሉላ ሰለሞን ቅማንት የነኝ እስከ ማለት እንደደረሰ የምናስታውሰው ጉዳይ ነው። ህወሓት ሰሜን እዝን አጥቅቶም ጦርነቱ ሲጀመር የቅማንት ታጣቂዎች ረገቡ። ምክንያቱም ደግሞ ድጋፍ የሚያደርግላቸው አካል ጠፋ። ህወሓትና ብልጽግና ተፋልሞ ሲዝሉም ደቡብ አፍሪካ ላይ የሰላም ስምምነትም ተፈራረሙ። አብይ አህመድ ያለ ጦርነት ስልጣናቸው አይጸናምና በአማራ ክልል በፋኖ ኃይሎች ላይ ወዲያውኑ ጦርነት ከፈቶም በሶስት ሳምንታት ፋኖን አሸንፈም አማራ ክልልን ሙሉ በሙሎም እቆጣጠራለው ብለው ነበር የገቡት። ጦርነት ለመጀመር ቀላል ነው፣ መውጫው ግን ከባድ ነው። ፋኖም እየጠነከረም የክልሉን መንግስት እስከ ማፍረስ ደረጃም ደረሰ። የኦሮሚያ ብልጽግና ኦህዴድ በአዳማ ወዲያውኑ ተሰበሰበ። አብይ አህመድ፣ ሽመልስ አብዲሳ፣ ብርሃኑ ጁላ፣ ይልማ መርዳሳ፣ የፌዴራል ፖሊስ አዛዡ ደመላሽና ሌሎች ቁልፍ ኦህዴድ ደህንነት አመራሮች በስብሰባው ተገኝተው ነበር። አብይ አህመድ መናገር ጀመሩ። እንደምታዩት ፋኖ እየጠነከረ መጥቷል። በይልቃል የሚመራውን የክልሉን መንግስት አፍርሶታል። ምን እናደርግ ሲሉ አብይ አህመድ ለተሰብሳቢዎቹ ጠየቁ። ወዲያውኑ ሽመልስ አብዲሳን እጁን አወጣ። አንድ ሀሳብ መጥቶልኛል ሲል ተናግረም። አብይ አህመድም ሀሳብህ ምንድን ነው ሲል ሽመልስ አብዲሳን ይጠይቀዋል። ሽመልስም ህወሀት የቅማን ታጣቂዎችን አደራጅቶ አማራ ክልል አዳክሞበታል። እኛም የበለጠ ለቅማንት ታጣቂዎች የገንዘብና የትጥቅ ድጋፍ አድርገን ፋኖን እንዲዋጉ ማድረግ እንችላለን። መከላከያ ሽፋን እንዲሰጣቸው ይደረጋል። ለፋኖና ለህዝቡን የቤት ስራም እንሰጣቸዋለን ሲል ሽመልስ አብዲሳም ሀሳብ አቀረበ። የሽመልስ አብዲሳን ሀሳብ ሁሉም የኦህዴድ የጸጥታ አመራሮችና የፖለቲካው አመራሮች በይፋም ተቀበሉት። ከቀናት በኋላ የቅማንት ምሁር የተባሉና የታጣቂዎቹ አመራሮችን አዳ ሀማም ሰበሰቧቸው። በሽመልስ አብዲሳ ግብዣም ተደረገላቸው። ሽመልስ አብዲሳ ወደ ቢሮም ወሰዳቸውና እንግዲህ ቅማንት ክልል እንዲሆን ወስነናል። ፋኖ ክልል እንድትሆኑ እንቅፋት ይሆናል። በጋራ ልንታገል ይገባል። የቅማንት ህዝብ የኩሽ ነገድ ነው። ስለዚህ ከኦሮሞ ህዝብ ጋር አንድ ነው አለ። የቅማንት አጣቂ አመራሮችና ምሁር ተብዬዎችም ደስ አላቸው። ችግር የለውም፣ እንታገላቸዋለን። ቢሮ እዚሁ አዳማ ላይ ይሰጠናሉ። ሽመልስም ቢሮ ቀድሞ ተዘጋጅቷል። ትጥቅ መከላከያ ይሰጣችኋል፣ ፕሮፖጋንዳው ኦኤምንና ሌሎች የኦሮሞ ሚዲያዎች አሉ፣ አይዟችሁ ብሎም ሸኛቸው። የቅማንት ታጣቂዎች በክልሉ ህዝብ ላይ ጥቃት መፈጸምም ወዲያው ጀመሩ። የቤት እንስሳቶችን ዘርፈው ወደ መከላከያ ሰራዊት ምሽግ ሂደው መደበቅ ጀመሩ። ጥቃት ፈጽመውም ወደ ጭልጋ ይሄዳሉ። ፋኖም ወደ ጭልጋ ሄዶም እነሱን ሲያጠቀ ኦኤምን ውዑታቸውን እያቀለጡ በቅማንት ህዝብ ላይ ፋኖ ጄኖሳይድ ፈጸመ እያሉ ጩኸታቸውን ያቀልጡታል። ታጣቂዎቹ በትጥቅም በብዛትም እየጨመሩ ሄዶ እየዘረፉ እያገቱን እየገደሉ ህዝብን አማረሩ። የህዝቡ ብሶት ሊፈነቅል ይችላል ብሎም ኦህዴድ ሰጋ። ኦህዴድ ለቅማን ታጣቂዎች ህዝቡን አትዝረፉ፣ ኬላ ዘርግታችሁ ለትንንሽ መኪና ሁለት ሺህ ብር፣ ለመካከለኛ መኪና አራት ሺህ ብር፣ ለትልቅ መኪና ስድስት ሺህ ብር እያስከፍላችሁ ተጠቀሙ ብሎ አዲስ መንገድ ቀየሰላቸው። እነሱም ኬላ በየቦታው እየዘረጉ ከሚያልፈው መኪና መኪና እየተቀበሉ በገንዘብ ደረጃውን ለዚህ ወንጀላቸውን መከላከያ ሰራዊቱ ሽፋን ያድርግላቸዋል። በመሃል እነዚህ ህቅማን ታጣቂዎች ፋኖን መዋጋት ረስተውት የኬላ ዘረፋቸው ላይ ይበረታሉ። ኦሆዴድ ፋኖን ውጉልኝ እንጂም ይላቸዋል። ታጣቂዎቹ ብሩጥሟቸዋልና አንዋጋም ምን ታመጣለህ አሉ። ኦሆዴድ ይቺ ባቄላ ካደረች አትቆረጠምም አለና ወዲያውኑ ስብሰባ ጠራ። የሆዴድ ሰዎች ብቻ አይደሉም የተጠሩት የአማራ የ የጸጥታ ኃላፊዎችም በስብሰባው ላይ ተገኝተው ነበረም። ሽመልስ አብዲሳ መናገር ጀመረም። ይሄ የቅማን ታጣቂም ከወያኔ ከሻቢያ ጋር እየሰራ ነው። የክልሉ አመራሮችን ለመግደል እያሴረ ይገኛል። አንድ ልንለው ይገባል ሲል ሽመልስ አብዲሳም ተናገረም። ብርሃኑ ጁላም ቀበል ላደረገና ይሄ ታጣቂ ኃይል ቆይቶ ፋኖ ይሆናል መመታት አለበትም ሲል ተናገረም። ተሰብሳቢዎቹም በብርሃኑ ጁላና በሽመልስ አብዲሳ ንግግርም ተስማሙ። የዚህ ስብሰባ መረጃም የቅማን ታጣቂዎችም ይደርሳቸዋል። ወዲያውኑ ከፍተኛ ንዴት ውስጥ ይገባሉ። ተክደናል በማለትም አመራሩ ኦህዴድ ላይ ያምጻል። መተማ ላይ አሳቻ ቦታ መሳሪያዎችን ወድረው መጠባበቅ ይጀምራሉ። መከላከያው እንደለመደው ፋኖን ለማጥቃት ወደ መተማ በተሳቢዎች ተጭኖ ሲሄድ የቅማን ታጣቂዎች ምሽግ ደረሰ። ከዚያም ምድር ቁና ሆነች። ተዘጋጅተው ሲጠብቅ የነበሩት የቅማን ታጣቂዎች በንዴት መከላከያውን ረፈረፏቸው። ቆስለው የሚያጣጥሩትን እንኳን ሳይቀር ጨረሷቸው። የአካባቢው ነዋሪዎችም ሰው የተረፈ አይመስልም ነበር ሲሎም በሀዘን ስሜት ሁኔታውን ያስረዳሉ። እጄን በእጄ ማለት አሁን ነው። መከላከያ ማንም እየተነሳ የሚያጠቃው የታጣቂዎች መለማመጃ ሆኗል ሲሎም የአካባቢው ነዋሪዎችም ገልጸዋል። አሁን ቅማንትና መከላከያ ሰራዊቱን ከንፈር ተናግሰዋል። የቅማንት ታጣቂዎችም በይፋ ከፋኖ ጋር ስትራቴጂካዊ ስምምነት በመፈጸም መከላከያንም እየወጉ ይገኛሉ። እነ ሽመልስ አብዲሳ እጃቸውን በእጃቸው። አሁን በቀጥታ ከሰልፉ ጋር ወደ ተገናኙ ጉዳዮች አልፋለሁ። በዛሬው ዕለት ሁሉም የአማራ ክልል ሴክተር መስሪያ ቤቶች ኃላፊዎች ሰራተኞቻቸውን የሰዓት ፊርማ ይዘው በሰልፍ እንዲታደሙ ጥብቅ መምሪያም ተላልፎላቸው እንደነበር የሚታወስ ነው። ይህንን ተከትሎ ኃላፊዎችና ሂደት አስተባባሪዎች ሰራተኞቻቸውን ከቀራችሁ በዚያው ስራ ፈልጉ በማለት በማስፈራራት ተያይዘውታል። በተወሰኑ የአማራ ክልል አካባቢዎችን ሰልፉ ተደርገዋል። ነገር ግን ሰልፉ ያደረገው ፍላጎት ባለው ህዝብ ሳይሆን ከቤተ ክርስቲያን የሚመለሰውን ማህበረሰብ በግዴታ በመሳሪያ በማስፈራራት እንዲሁም የተለያየ ጫና በማድረግ እያስገደዱ ነው። ሐኪሞች መምህራን ጋውንህን ተማሪ ዩኒፎርምህን ለብሰህ ተገኘም ተብለው ተገኝተዋል። ሰፊው ህዝብም ከተሸከሙ መከራ ላይ በልጽግ ያለው የሚል ባነር ይዘህ ከመሰለፍ ከቀረህ ወየውል ተብሎም በፍርሃት ወደ አደባባይ እንዲወጣም ተደርጓል። በተወሰኑ ከተሞች ላይም ሰልፉ የተደረገ ሲሆን በበርካታ ከተሞች ላይ ግን ሰልፉ ከስፏል። በዛሬው ዕለት ለመደረግ አቅዱ የነበረው የአደባባይ ላይ ሰልፍ በአዲስ ዘመን፣ በማክሰኞት በምስራቅ ምዕራብ በለሳም፣ በደጎማ፣ በጠዳና እንዲሁም በጎንደር በአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ዝ ዳግማዊ ቴዎድሮስ አምስተኛ ኮር ፋኖዎች ሊከሽፍ እንደቻለ ታውቋል። አሁንም ተስፋ ያልቆረጠው አገዛዞም በየግለሰብ ቤቶች እየዞረ ወደ ሰልፉ በግዳጅ ለማስወጣት እየጣረ ቢሆንም ፋኖ ግን እየለበለባቸው እንደሆነ ነው እየተነገረው ይህ በእንዲህ እንዳለም በጎንደር ሰልፍ እየተደረገ ባለበት የቦምብ ጥቃት መፈጸሙ ተነግሯል። በአማራ ክልል ጎንደር ከተማ ብልጽግናም አስገዳጅ ሰልፍ እያደረገ ባለበት በሰልፈኞች ላይ የቦምብ ጥቃት ተፈጽሟል። ጥቃቱ የተፈጸመው ቀበሌ 18 ሲሆን አንድ የመንግስት መኪና ጋይታለች። ጥቃቱን ግን ማን እንደፈጸመው ኃላፊነት የወሰደ አካል እስካሁን የለም። በዚህ በጎንደር ቀጠና ማክሰኞ የተጸዳና ጎንደር ዙሪያም ገባው ከባድ ወጊያም እየተደረገ ነው። አሁን በዚህ ሰዓት ጎጃም ላይም ቡሬ ዳሞት ላይ ነበልባሎቹ የአፋባሃ በጎጃም አምስተኛ ክፍለ ጦር ብርጌድ ዛሬ ሊደረግ የታሰበውን ሰልፍ አክሽፈውታል። ተስፋ ያጣው የአብይ አህመድ ቡድን ማህበረሰቡን በግድ ሰላማዊ ሰልፍ ውጡ እያለ የዱላ በረዶ ሲያዘንብ ቢውልም አይበገሬው የቡሬ ዳሞት ብርጌድ ነበልባሏም፣ ዘመነ ሻለቃ አናብስቷም፣ አሳምነው ሻለቃ፣ አይበገሬው መረብ ሻለቃ፣ ተወርዋሪው አባይ ሻለቃና የበረሃው አስፈሪ ሰፊ ሻለቃም በአራቱም አቅጣጫ መብረቃዊ ጥቃት በመፈጸም የብልጽግናን ኃይል ሲያርበደብዱት አርፍደዋል። በዚህም ሰልፉ እንዲስተጓጎል አድርገውታል ነው የተባለው። ይህ በእንዲህ እንዳለ ግን ባህርዳርን ጨምሮ አንዳንድ ቦታዎች ላይ ሰልፉ ሲደረግ ተመልክተናል። አሁን በቀጥታ ወደ ውጊያ መረጃዎች አልፋለሁ። ጎንደር ኤርፖርቱን ጨምሮ በርካታ ቦታዎች ላይ ውጊያ እየተደረገ ነው። አፋባሃ ሰሜን ቀጠና በላይ ዘለቀ እዝ ዳግባይ ቴድሮስ፣ አምስተኛ ኮር ጎንደር ከተማ አጼ ቴድሮስ ኤርፖርትን ጨምሮ በአምስት ወረዳዎች ብርቱ ውጊያም እያደረገ ይገኛል። ይህ ብልጽግና ኦህዴድ ከትላንት ጀምሮ ከሰማይ በድሮን ቅኝት ከምድር አለኝ የሚለውን ሰራዊት የጦር መሳሪያ በማሰለፍ በሰፊ ቀጠና በማስፈር የመከላከያ አጥር ለመስራት ሞክሮ ነበር። ሆኖም በአስደናቂ ወታደራዊ ጥበብ ጀግንነት የአማራ ፋኑ ኃይሎች የመከላከያን አጥር በመስበር ወደ ዋና ተልዕኮ ኢላማም እየተሸጋገሩ እንደሆነ ነው ያስታወቁት። አሁን ከአዲስ አበባ ቦሌ ኤርፖርት ወደ አዘዞ አጼ ቴድሮስ አየር ማረፊያ ሊያርፍ የነበሩም ሁለት አውሮፕላኖች በውጊያው ምክንያት ሳያርፉም ተገደው መመለሳቸውንም አረጋግጠናል። ይህ በእንዲህ እንዳለም ወደ ወሎ ስናልፍ ምስራቅ አማራ ኮር አንድ እና ምስራቅ አማራ ኮር ሁለት ከራያ አለማጣ ዋጅ መግቢያ ዋልክ መንደር እስከ ራያ ቆቦ ጉብዬ ፌዴራል መንገዱን ሙሉ ለሙሉ ተቆጣጠሮ ምስራቅ አማራ ኮር ሁለት አንድ መድፍና አንድ ዙ 23 እንዲሁም አንድ ብረት ለበስ በሞርታር በማውደም ከቆቦ ከተማ ሁርማት ወታደራዊ ካምፕ እስከ ራያ ቆቦም ጎብዬ ከተማ መግቢያ ድረስ ሙሉ ለሙሉም ተቆጣጠሮ የምስራቅ አማራ ኮር ሁለት ሁሉም አህዶች ዞበላምባ፣ ካላ፣ ኮርማ፣ ታጠቅና ዲቢና ወርቄ ባለሸርጦ በተሳተፉበት ሰፊ ቀጠና በሸፈነ ተጋሎ ሶስት ወታደራዊ ካምፖችን እንዲሁም ሶስት መካናይዝድ መሳሪያዎችን በማውደም ና ሮቢት ከተማን ሙሉ ለሙሉ በመቆጣጠር ታላቅ ድልም አስመዝግበዋል። በትላንትናው ዕለት ሌሊት በጀመረው ተጋሎ በሆርማትና አራዱ ወታደራዊ ካምፕ እንዲሁም እንዲሁም በመንጀሎ በሮቢት ከተማና አምዲ ውሃ በተባሉ ግንባሮች በርካታ ዙፋን ጠባቂ ሰራዊት የተደመሰሰ ሲሆን ከ120 እስከ 200 የሚሆን ቁስለኛ ቆቦ ሆስፒታል አምስት ኦራል ና አንድ ፓትሮል ቁስለኛ ወደ ወልዲያ ሆስፒታል አስገብቷል። ፋኖ ሙሉ ለሙሉ በተቆጣጠራቸው ሮቢት ከተማ በርካታ አስክሬን ጥሎ ወደ ወልዲያም ማቅጣጫ የብልጽግና ሰራዊት ፈርጠጧል። የብልጽግና ኃይል ለሁለት ዓመት ከፍተኛ ማዘዣ ጣቢያና የመካናይዝድ ቤዝ አድርጎት የኖረውን ሆርማት ወታደራዊ ካምፕ በደረሰበት ከባድ ሰብአዊና ቁሳዊ ኪሳራ ምክንያት ዛሬ ማምሻውን ካምፑን ለቆ ወደ ቆቦ ከተማም እንዲገባ ተደርጓል። ለዚህ የዳረገውም ከዞበላምባ ክፍለ ጦር መካናይዝድ የተቃጣበት ጥቃትና የደረሰበት ሰብአዊ ቁሳዊ ኬሳራ ነውም ተብሏል። በጥቃቱ ከፍተኛ አመራሮችን ጨምሮም በርካታ የወታደራዊ ካምፕ አባላት ሙትና ከባድ ቁስለኛ መሆናቸውን አረጋግጠናል። ከዞበላምባ ክፍለ ጦር መካናይዝድ በተፈጸመባቸው ጥቃት አንድ ብረት ለበስና አንድ መድፍ ጉዳት የደረሰባቸው ሲሆን ጥገና ለማድረግ ያደረጉት ጥረት አልተሳካላቸውም። ከዚህ ጋር ተያይዘው የአሳምኖ ክፍለ ጦር መካናይዝድ ካላኮርማ ክፍለ ጦር ብርቱ ተጋድሎ ባደረጉበት በሮቢክ ከተማ ግንባር አንድ ዙ ሶስትም አውድመዋል። በዚህ ግንባር ምስራቅ አማራ ኮር አንድ አሳምነው ክፍለ ጦር አራተኛ ሻለቃ ራያ ቆቦ ጎብዬ ወታደራዊ ካምፕ ላይ ጥቃት በመፈጸም ታላቅ ጀብዶ የፈጸመች ሲሆን ቀጠናውንም በመዝጋት ብልጽግና ከወልዲያና ሐራ ተጨማሪ ሰው ኃይል እንዳይጨምር በማድረግ ለተመዘገበው አመርቂ ድል ጉልህ ሚናም ተጫውታለች። ምስራቅ አማራ ኮር አንድ ሀውጃኑ ክፍለ ጦር ዘመቻ ሀብታሙ ሞላ ብለው በሰየሙት የተከታታይ አምስት ቀን ተጋድሎ ነባር ይዞታዎችን ከማስጠበቅ በተጨማሪም ከራያላማጣ ዋጃ ከተማ እስከ ጮቢ በር ተቆጣጥረውም ይገኛሉ። ይህ ብልጽግና አገዛዙ ዘመቻ ማዕበል ብሎ በሰየሙ ማጥቃት ከአውጃኖ ክፍለ ጦር ጠንካራ ይዞታዎችን ለመቆጣጠር በጮቢ በር አማያም፣ ቢጨሮና ኩቢ ቀረንሳ ባለፉት አምስት ተከታታይ ቀናት ማጥቃት ቢያደርግም አይበገሬዎቹም በመከላከል በመጨረሻ በዛሬው ዕለት ሙሉ ለሙሉ ቀጠናውን በማስለቀቅ እስከ ጥቁር አስፓልት ድረስ ተቆጣጥረዋል። አውጃኖ ክፍለ ጦር ጦር በዘመቻ ሀብታሙ ሞላ ለተከታታይ አምስት ቀናቶች ባደረጉት ትጋለው ድሽቃውንና ድሽቃ ምድብተኞችን ጨምሮ እስከ እግረኛ አመራሮችን ሙትና ቁስለኛ በማድረግ ብሎም ቀጠናቸውንና ጠንካራ ይዞታቸውንም በማስጠበቅና የብልጽግናን ይዞታ ፌዴራል መንገድ ጭምር በመቆጣጠር ዘመቻ ሀብታሙ ሞላን በታላቅ ድልም ደምድመውታል። የፋኖ ኃይሎች በሰጡት መግለጫ ስለሆነ የፋኖ ፋይናንስና ሎጅስቲክ ደጀን ደጅን በአጠቃላይ ሁሉን ነገር የሆንከው የአማራ ሕዝብ በቀጣይ ሊያዝነው ክረምት ዘር ማጥፋት እየፈጸመብህ ያለውን ፋሽስቱን የአብይ አህመድ አገዛዝ ብልጽግና ሰራዊት ሙሉ ለሙሉ ለመደምሰስና ከተሞችን ለመቆጣጠር ለምናደርገው ተጋድሎም ለክተት ጥሪ ራስህ እንድታዘጋጅ ስንል ጥሪያችንን እናስተላልፋለን ሲሉም የፋኖ ኃይሎች አስታውቀዋል። እንግዲህ አድማጭ ተመልካቾች በአማራ ምድር ከወትሮ በተለየ መልኩም ይህንን ሶስት ቀን ከባድ ውጊያ እየተደረገ ነው። በዛሬው ዕለት በርከት ባሉ የአማራ ቀጠናዎችም ውጊያው ቀጥሏል። የብልጽግና ኃይል ሲጠቀምባቸው የነበሩ በርካታ ምሽጎችም በፋኖ ተደርምሰዋል። የብልጽግና ኃይል በየጥሻውም እየወደቀ እንዳለ ነው በርካታ ምስሎች እየደረሱኝ ያሉት። በሁሉም ግንባሮች አገዛዙ ከባድ መሳሪያዎችን እንደ ዝናብ እያዘነበው ነው ሲሉም እንደ ዝናብ እያዘነበው ነው ሲሉም የሚዲያ ችን ምንጮች አረጋግጠዋል። በእሳት የተፈተኑት አናብስቶቹም ምድሮን ረመጥ በማድረግም የብልጽግናን ኃይል እየለበለቡት ይገኛሉ። በተለይ በወሎ ትላንትና የተሰራው እጅግ አስገራሚ ነው። በርካታ የብልጽግና ከባድ መሳሪያዎች በፋኖ ወድመዋል። መድፍ፣ ታንክና ዙ 23 በፋኖ እንደወደሙ ነው እያረጋገጠ ነው። ታዲያ ተመሳሳይ ድርጊቶች በጎንደር በጎጃም እና በሸዋ እንደሚቀጥሉም ይጠበቃል። ብልጽግና ዛሬ በበርካታ የአማራ ክልል ግዛቶች ድጋፍ ሰልፍ በአስገዳጅ ሁኔታ እያደረገ ነው። ህዝቡን ከቤተ ክርስቲያን እንዲሁም የመንግስት ሰራተኛውን በግዴታም እያስወጣው ነው። ነገር ግን አሁን እየደረሱኝ ባሉ መረጃዎች ደግሞ በርካታ ይህንን ሰልፍ ሲያስተባብሩ የነበሩም የብልጽግና ካድሬዎች ጥቃት እየተፈጸመባቸው እንደሆነም አረጋግጫ አለው። በባህር ዳር ይህንን ሰልፍ ሲያቀናጁ የነበሩም በርካታ የአገዛዙ ካድሬዎች ተለይተው ተለይተው እንደተመዘገቡና በሚስጥር የተያዘ ነገር እንዳለም አሁን የደረሰኝ መረጃም ያመላክታል። ከዚሁ ጋር በተያዘ በሌሎች የአማራ ክልል ይዞታዎችም በርካታ ሰልፎች በተደረገባቸው አካባቢዎች የሰልፎ አስተባባሪዎች በፋኖ እንደተለዩና ፋኖ ያሰበው ነገር እንዳለ ነው መረጃዎች እየደረሱኛለሁ። ከዚህ ጋር በተያዘም ቀጥሎ በሚኖረው የዜና ወጃችን በርካታ መረጃዎችን ይዤ እቀርብ ይሆናል። በተለይ ከውጊያው ጋር በተያዘና ከዚህ ሰልፍ ጋር በተያዘ በርካታ መረጃዎችን ይዤ እቀርብ ይሆናል።